በጌታ በኢየሱስ ስም ዛሬ ባልተለመደ ሁኔታ የጌታን ፊት ማየት ይሆንላችሁ። በደም አሜን ነው። አሜን ጌታን ማየት ይሆንላችሁ። አሜን። ስትንበረከኩ ጌታን ማየት ይሆንላችሁ። አሜን። ስትቆሙ ጌታን ማየት ይሆንላችሁ። አሜን። በቃ ጌታን ከማየት የሚበልጥ ነገር የለም። ራሱ ጌታን እግዚአብሔርን አየው ሰውነቱ ምን ብላ ቀረች? ድና ቀረች ነው የሚለው። እግዚአብሔርን የሚያይ ሰው ምንድነው ነገር ከሆነ ነገር ይድና። እግዚአብሔርን ማየት ያድናል ይፈታል። ነጻ ነው የሚያወጣው። ክብር ለጌታ ይሁን። ከዛ መጽሐፍ ቅዱሳችን የእግዚአብሔርን ፊት ያ ያልካለ በኋላ ሐሴት ደግሞ ምን ይላል? ያ ያልካለ ጌታ ይመስል ሐሴት ያልካለ። ይሄ እንደቀላል ነገር አትዩት፣ ምክንያቱም በእግዚአብሔር ፊት የሚቆም ሰው እና እግዚአብሔርን ማየት የሆነለት ሰው አንዳችም የሚለው ነገር አለ ካየው ከእግዚአብሔር ላይ የሚካፈለው ነገር አለ። ጌታ ስገ እግዚአብሔር ሁሌም በደስታ ሙላት ውስጥ ነው። እግዚአብሔር በፍስራ ሙላት ውስጥ ነው። አሜን። ነው እግዚአብሔር በሐሴት ሙላት ውስጥ ነው። መጽሐፍ ቅዱሳችንም ራሱ ሲያወራ ምን ያደርጋል ነው ሚለው። ሐሴት ሐሴት እኮ ጠለቅ ያለ ከደስታ ምን ያለ ነው ጠለቅ ያለ። ስለዚህ እግዚአብሔርን የሚያይ ሰው በውስጡ የሚፈጠረው ነገር ምንድን ነው? በደንብ ሐሴት ይፈጠርለታል። ስለዚህ ሐሴት ማድረግ የሚሆንለት ሰው እግዚአብሔርን ምን ማለት ያለ እግዚአብሔርን ማየት የሆነለት ክብር ለእግዚአብሔር። ከዛ በጣም አንድ ወሳኝ ቃል ደግሞ አለ የሚያወራው ምን ይላል? እግዚአብሔርም ወደ ጽድቅ ቦታው ምን ያደርገዋል? ይመልሰዋል። ይሄ በጣም መሰረታዊ ነው። ተከታትሎ ነው የመጣው ሐሳቡ። ወደ እግዚአብሔር ይጸልያል ካለ በኋላ ሞገስን ያገኛል ነው ያለው። ሞገስን ካገኘ በኋላ ደግሞ በዚህ ሞገስ እግዚአብሔርን ምን ያደርጋል አለ ያ ያል ይመለከታል አለ። ከዛ እግዚአብሔርን በማየት ውስጥ ደግሞ ሐሴትን ምን ያደርጋል ያደርጋል አለ። ቀጥሎ ደግሞ ወደ ጽድቅ ቦታው ይመልሰዋል። አሁን በአብዛኞቻችን ሕይወት ውስጥ ቦታ የምን ጉዳይ ነው ብለን ብንል የጥያቄ መጽሐፍ ቅዱስ የሚያወራው ወደ ጽድቅ ቦታው ነው። ዛሬ በዚህ ምሽት እግዚአብሔር እያንዳንዱ ወደ ቦታው ይመልሰው። አሜን ነው። ወደ ቦታ ወደ ቦታ መመለስ የሚባል ነገር አለ። እግዚአብሔር ወደ አየልን ወደ ትክክለኛ ጥሪ፣ እግዚአብሔር ወደ አየልን ወደ ትክክለኛ ስፍራ፣ ወደ ትክክለኛ ቦታ። ብዙ ጊዜ ጠላት እድል አግኝቶ ብዙዎችን የሚያሰቃየው በስፍራና በቦታቸው ያለሙትን ሰዎች። በነገራችን ላይ ቦታ በራሱ ይከላከላል። ያለ ቦታው የሆነ ሰው የተገኘው ነገር ነው። ምን የሚለው የሚያጠቃው ጠላት ብዙዎችን እያልጠቃ ያለው በምን? ለምሳሌ የገዢ ቁጣ በተነሳብህ ጊዜ ምን አትንቀቅ፣ ስፍራ ስፍራን ምን አትበጥ አትንቀቅ ይላል። አንደኛ ጠላት ትልቁ አጀንዳው ምንድን ነው? ብለምን ስፍራ ቦታን ርስት ምን ማለት ነው? ማስለቀቅ ነው። ለምንድን ነው የሚያስለቀቀው? ወለምብነ አስለቅቆ ወደ በቃ እግዚአብሔር እኛን ወደማይባርክበት እግዚአብሔር እኛን ወደ ማያገኝበት ነገር ግን ጠላት በተደጋጋሚ እኛን ወደሚያገኝበት ቦታ ላይ፣ በየዕለቱ ጠላት እኛን ወደሚከሰን ቦታ ላይ ምን ሊያደርገን ማለት ነው? ሊያገኘን ፈልጎ ማለት ነው። እንኳን የተሳሳተ ቦታ ላይ ሆነን አይደለም በእውነተኛ ቦታ መሆናችንን እንኳን ጠላት ምን አይለው አይፈልገው ለዚህ ነው መጽሐፍ ቅዱስ የገዥ ቁጣ ሲነሳብህ አንተ ስፍራህን ምን አትበል አትንቀር ስፍራህን ለቀው ለማይገባ ስፍራ ላይ ከተቀመጥ ምን ትላለህ ትጠቃለህ ነው እግዚአብሔር ደግሞ እዚህ ጋር ምንድን ነው እየነገረን ያለው ወደ እግዚአብሔር በመጸለይ ውስጥ እግዚአብሔር መልስ አርጎ ከሚያመጣው ነገር ውስጥ አንዱ ምንድን ነው ብለን ብለ ወደ ጽድቅ ስፍራችንና ቦታችን ነው ምን የሚያደርገን የሚመልሰን። ዛሬ ሰው ራእዩና ጊዜው አልተገናኘም። ራእዩና ቦታው ምን አላደረገም አልተገናኘም? የብዙ ሰው ጥያቄ የቦታ ጥያቄ የስፍራ ጥያቄ ነው። አንዳንዱ ትክክለኛ ጸጋ ትክክለኛ ጥሪ ይኖረውና ጥሪውን የሚመጥን ቦታ ግን የለው። አንዳንዱ ጥሩ እውቀት አለው ግን እውቀቱን የሚመጥንለት መስሪያ ቤትን ያገኘም። አንዳንዱ ጥሩ ሰው ናት ግን ጥሩ ወንድ አይኖሩም። ጥሩ ወንድ ነው ጥሩ ሴት አይኖሩም። ብዙ ጊዜ ከትክክለኛ ነገር ጋር ያለመገናኘት ሥቃዮች አሉ በምድር ላይ በዓለም ላይ እንደ አማኝ እንደ ክርስቲያን አብዛኞቻችን ከትክክለኛ ስፍራችን፣ ከትክክለኛ ሰዎቻችን፣ ከትክክለኛ ነገሮቻችን ጋር ያልተገናኘን አለን። የብዙ ሰው ስቃዩ የት ነው ብለን ብንል ያለ ቦታ ሆኖ ነው። በኤልያስ ሕይወትም ላይ የምናየው የምንመለከተው ኤልያስ የኤልዛቤት ዛቻና ቁጣ ሲመጣበት ስፍራውን ቦታውን ምንድን ያደረገው ለቀቀ። ስፍራውን ቦታውን በለቀቀበት ቦታ ላይ አንደኛ ጸሎቱ የግደለኝ ጸሎት ነው። ሁለተኛ ህይወቱ በሙሉ በእንቅልፍ የተመታው ነው። በግንዛዜ የተመታው ነው። ስለዚህ በዚህ ውስጥ የምናየው የምንመለከተው ነገር ምንድን ነው? እግዚአብሔር እራራለትና ወደ ስፍራው ወደ ቦታው ምን ሊያደርገው ሊመልሰው፣ ቀሰቀሰው፣ አበላው፣ አጠጣው። እግዚአብሔር ከዛ እግዚአብሔር ወደ ስፍራው ምን ያደረገው የመለሰው ወደ ወደሚቀባው ነገር እግዚአብሔር ምን አደረገው? መለሰው። ዛሬ ጋኔም በእናንተ የሚወጣ አንድ ጸሎት እጸልያለሁ። እግዚአብሔር እያንዳንዱን ሰው ወደ ጽድቅ ስፍራው ምን እንዲያደርገው እንዲመልሰው። አንዳንዶቻችን ቦታ አለን፣ ስፍራ አለን፣ ግን በጽድቅ አይደለም። በጽድቅ ያልሆኑ አገልግሎቶች ሊኖሩ ይችላል። በጸሎት ያልሆነ ስራ ሊኖር ይችላል። በጸሎት ያልሆነ ትዳር ሊኖር ይችላል። በጸሎት ያልሆነ ስራዎች ሊኖሩ ይችላል። ብዙ ነገሮች ውስጥ አለን ግን በጸሎት ያልሆነ የእግዚአብሔር ሕልውና የሌለበት ሁሌ ክስ የሆነበት ሁሌ እንጀራ ቢኖርም እንጀራው ግን የመከራ የሆነበት ሁሌ ለቅሶ ዋይታ የሆነበት ሁሌ የምናለቅስበት ነገር ዛሬ በዚህ ምሽት እንጸልያለን። የምንጸልየው ምንድን ነው? እንጸልያለን እግዚአብሔር ወደ ትክክለኛ የጽድቅ ስፍራችን ወደ ጽድቅ ቦታችን እግዚአብሔር ምን ያደርገና ይመልስልናል። ምክንያቱም እኛና እግዚአብሔር እኛን ሲያየን እኛን ከማየት ውስጥ አብሮ የሚያየው ስፍራችን ነው። እኛ ማለት አንድ ነገር አይደለም። እኛ ብዙ ነን። አንተ ከትክክለኛ ጥሪ ጋር መገናኘት አለብህ። ከትክክለኛ ቦታ ጋር መገናኘት አለብህ። ከትክክለኛ ሰው ጋር መገናኘት አለብህ። ከትክክለኛ ስራ ጋር መገናኘት አለብህ። ብዙዎቻችን እኛና የገባንበት ነገር እንትን ግጣማችን አይደለም። ብዙ ነገሮቻችን ያለ ግጣም ናቸው። አንዳንዱ ነገር ጠቦና፣ አንዳንዱ ነገር ሰፍቶና እስቲ አስቡ ምን ለብሰው? ልብስ ራሱ በምናችን ካልሆነ ያስጠላል። በልካችን ካልሆነ ምንም ያደርግ ነው፣ ያስጠላል። ዳዊት እኮ ይሄ ስለገባው ነው። እግዚአብሔር ከአንተ ጋር ዩ ብሎ ሳኦል የገዛ ልብሱ ምን አለገው፣ ሲያለብሰው ምን አለው? ዋጠው። እስቲ አስቡ፣ ዳዊት እኮ በጣም ልጅ ነው፣ ሳኦል በጣም ትልቅ ሰው ነው? እንዴት አድርጎ ልብሱን እንደሰጠው ማለት ነው። ነገር ግን ይሄ ግን ልብሱ ምን አልፈተሽሁትም፣ አይሆንም፣ በቃ አይበቃኝም አለ። ሳይ ይዘ አይደለምማ እኔን አይመጥነኝም አለ፣ አለበሰው። ዛሬ እኔና እናንተን የማይመጥኑ ልብሶች አሉ። ኢቭን ዳዊት በእርግጠኝነት ያንን ልብስ ለብሶ ቢዋጋ ኖሮ እርግጠኛ ነኝ ክሬዲቱን ማን ነው የሚወስደው? ወንደ ጎልያድን ሊሸነፍ ይችላል እርግጠኛ ነኝ። እንደገናም ደግሞ ራሱ ራሱ ሳኦል ምን ይላል? የእኔን ልብስ ለብሶ ምን አለ አሸነፈ። ምክንያቱም ዳዊት እልፍ ሳኦል ሺህ ለተባለው ራሱ እንዲህ ከተባለ ጊዜ ጀምሮ ነው። በማን ላይ የቀን ነው? በዳዊት ላይ የቀን ነው። አስሩ ልብሱን ለብሶ ቢሆንማ እርግጠኛ ነኝ ዛሬ በጌታ በኢየሱስ ክርስቶስ ምንዳው መጽሐፍ ቅዱሳችን ሲናገር ሰባት ሴቶች የአንዱን የአይሁዱን ጨርቅ ይዘው የገዛ ልብሳችንን ስጠቀር እንደገና የገዛን እንጀራዋችንን ምን በል ስጠል ብለው የአንዱን አይሁድን ጨርቅ ሰባቱ ሴቶች ምን ያደርጉታል ይይዙታል ይላል መጽሐፍ ቅዱስ። በጣም ካለበቁት ቆይቻ ነው ይቀርታ ግን መጽሐፍ ቅዱስ ምን ነው የአንዱን የአይሁዱን ጨርቅ ይዘው የገዛ መናችንን ልብሳችንን የሚላል ልክላል እንደገና የገዛ እንጀራችንን ውሃችንን ምንበለን ስጠን ብለው ይይዙታል። ዛሬ የሚያዝ የናዝሪቱ ኢየሱስ እዚህ ቤት አለ፣ እንይዞአለን። ምክንያቱም በሳይዛችን የሆነ ነገር እሱ ጋር አለ በልካችን የሆነ ትክክለኛ በቃ ጣፍጦን የምንበላው እንጀራ ጣፍጦን የምንጠጣው በልካችን የሆነው ልብስ የሆነ እኛ ነዛችንን የሚመጠን ነገር ማለት ነው። ቅዱሳንን የሚመጠን ነገር ማለት ነው። ስንታይ ያምርባቸዋል የሚባልበት ከተፈጠሩለት ነገር ጋር ተገናኝተዋል የሚያስብል በጌታ በኢየሱስ ስም ዛሬ በዚህ ምሽት እግዚአብሔር ከተፈጠርንለት ነገር ጋር ያገናኘናል። ዛሬ ቦታዎች ይመለሳሉ፣ ስፍራዎች ይመለሳሉ። በስፍራሽ ይመለሳል፣ ስፍራ ይመለሳል። አሜን። የእስራኤላውያኖች እኮ ትልቁ ስቃያቸው ስፍራቸው ስለተወሰነ ነበር። በመጽሐፍ ቅዱሳችን ላይ ቦታቸው ስለተወሰነ ነበር። እግዚአብሔር ግን ወደ ገዛ ምድራችሁ ምን አረጋችኋለ? እመልሳችኋለሁ እያለ ቃል ይገባላቸው ነበር። ምክንያቱም እስራኤል ወደ ገዛ ምድሩ ካልተመለሰ ባቢሎናውያኖች የባቢሎናውያኖች መጫወቻ የጠላት መጫወቻ ነው የሚሆኑት ማለት ነው። እግዚአብሔር ግን ወደ ስፍራቸው ከመለሳቸው ግን ጠላት በቀላሉ ሆነ አይደፍራቸው። ዛሬ ያለ ስፍራው የሆነ ይደፈራል። በስፍራው የሆነ ግን ስፍራው ራሱ ማለት ነው የመዋጋት አቅምን ይሰጠናል፣ ጉልበትን ይሰጠናል። ስለዚህ በዚህ ምሽት ዛሬ አምናለሁ፣ ስፍራዎች ይመለሳሉ፣ ቦታዎች ይመለሳሉ። ስለዚህ ደግሜ አነብላችሁና ከዛ በዚህ ቃል ላይ ጸልየን እንጨርሳለን። ኢዮብ 33 26 ላይ ወደ እግዚአብሔር ይጸልያል ሞገስም ምን ይላል ያገኛል። የእግዚአብሔርን ፊት ያያል እንደገና ሐሴት ያደርጋል። እግዚአብሔርን ወደ ጽድቅ ቦታው ይመልሰዋል። እስቲ መለሳለሁ ወ እንጸልያለን። ሃሌሉያ